ሰላም ጤና ይስጥልኝ። እንዴት ዋላችሁ? በድጋሚ ዛሬ ጠዋት መጥቼ ነበረ ከአዲሱ ቸኮል የረጅም ጊዜ ጓደኛ ጋር በተያያዘ እርዳታችሁን ፈልጌ። ዛሬ አሁን ደግሞ ዓርብ ነው። ጥሩ የስራ ሳምንት ነው የነበረው የተጠናቀቀው። በተለይ ዛሬ ደስ የሚል አንዱ ደንበኛችን የተመለከተ ዜና መጥቷል ለሁላችሁም በተለይ በስተዲ ፐርሚት አመልክታችሁ ወደ ካናዳ ለመምጣት የምትመለከቱ ሰዎችን ይመለከታል በጣም ጥንቃቄ ይፈልጋል የምታስገቧቸው ዶክመንቶች እንዲ ከዚህ ክሊያንታችን ጋር በተያያዘ የተከሰተው ምንድን ነው ኢት ሉክስ ላይክ ኢትዮጵያ ውስጥ ያሉ የቢዝነስ ድርጅቶች መንግስት ጋር ሲመዘገቡ በተለይ የፌዴራል መንግስት ይመስለኛል ኦንላይን ቼክ ማድረግ ይቻላል መሰለኝ እና ይሄ ደንበኛችን ቢዝነስ አለኝ ብሎ ሲያሳይ ቢዝነሱን ኢትሎክስ ላይ ኤምባሲ ከናዳ ኤምባሲዎች ቼክ ሲያደርጉ ዘሪሳም ኢሹ ፕሮብሌም ተተገኘበት እና ያንታደለም አይደለም ብለው ኢናድም ስብል ብለውት ነበረ። ከዛ በፊት ግን ፒኤፍ ላኩለት መልስ ሳይመለስ ቀረ። ሶ ወራፕ እንዲዛ ኢትሎክስ ላይክ ፖርታሉ ላይ አፕሎድ አድርጎ ዶክመንቱን ብዙ በጣም ኦቴንቲክ እውነተኛ የሐቅ ሐቀኛ ዶክመንት መሆኑን ተመለከተ። አስገብቶ ግን ሰሚት አላለው። እሱ ግን በቃ እንዳስገባ አድርጎ ቆጥሮ ሲጠብቅ ቀኑ አለፈ። ሪፊውዝ አሉ። ን ፌደራል ኮርት ሄደን ተከራክረን፣ ስትሮንግ ኬዝ ነበረ ን ይሄ ወጣ። ልክ አላስገባም ዶክመንቱን ዲስኮንቲኒ አደረግ ነው። አንዳንድ ጊዜ ልምድ ጥሩ ነው። እንደገና ሪስክ ወስድን፣ ለሪኮንሲደሬሽን ሪኦፕኒንግ ጠየቅን። ሪኦፕን አድርገውለታል። በጣም ደስ የሚል ረጅም ጊዜ ፈጀ። ኦልሞስት ሆፕለስ ነበረ ግን ተሳክቶለታል። ሰው ጥንቃቄ አድርጉ ኤንድ ጠበቃ አማክሩ ኦልዌይስ። ሊጋል ጉዳዮች ሲገጥሟችሁ ጠበቃ፣ የህግ ባለሙያ ማማከር በጣም ቆንጆ ነው። ታስሎ ድሮት ሲያለ ከዛ በተረፈ ቆሎ ያመጣችሁልን ደንበኞቻችንን ሰሞኑን በጣም ቆሎ መተውልኛል ኤንድ ወዳጄም ወይዘሮ ትበርህ ቲቪዬ ቪዲዮ ካየት ቆሎ አምተውልናል። ኤልሳ በጣም ቴንክ ዩ፣ እግዜር ይስጥልን። የቆሎ አይ ቲንክ ብዙ ነው በጣም የመጣው ለጓደኞች ኦፍኮርስ ኮርስ አካፍ ያለውኝ አንድ ኔክስት ዊክ ፍራይዴ ወደ ወደ ዊኒፔግ አመራለሁኝ ሜይ 16 እስከ ሜ 21 ኦር 22 ድረስ 21 ኦር 22 ድረስ ዊኒፔግ ነኝ። ሜይ 17 ቅዳሜ የጋሽ አሊ አሊ ሰይድ ላለፉት ሰላሳ ምናምን አመታት ሜቢ 40 ሊሆን ይችላል ዊኒፔግ ውስጥ ኗሪነቱ የሆነ ወንድማችን አባታችንም ነው። ሰባ ዓመት በጣም በጣም የሚገርም ሰው ነው። አሊ ጠንካራ ኢትዮጵያዊ በሶማሌ እስር ቤት ተሰቃይቶ ተንገላይቶ ተንገላቶ ምስራቅ ተፈራ ኢንተርቪው ያደርጋቸዋል። ጦቢያ ላይ አርቲስት ቲቪ መሰለኝ የምትመለከቱት። በጣም ቆንጆ ታሪክ አለው። በተለይ ለተሰደዳችሁ ወደፊት ለምትሰደዱም ሰዎች ጥሩ ትምህርት ይሰጣል። ተከታተሉት። የእሱ ሰባኛ ዓመት ልደት ይከበራል። የምስጋና ቀንም ነው። ምስጋና እናደርሳለን። ጋሻሌ፣ እንኳን አደረሰ። ገና ሌላ ሰባ ዓመት ትኖራለህ ብዬ ተስፋ አልሰጥህም ግን ትኖራለን ገና ብዙ አብረን እንኖራለን ብዙ ስራ እንሰራለን ታሪክ እናደርጋለን ንድ አገር ቤት ገብተን ጋሻሊ እስካሁን ድረስ አለቃገቤት አልተመለሰም ቬሪ ሳድ በጣም አብይ ሲመጣ ብዙዎቻችን ያው ተመልሰን ነበረ ጋሻሊ ግን አይዶ ነ መንደታየው አልተመለሰም አይሆፕ አንድ ቀን በድል እንመለሳለን ወብዬ መጣ አለው ወብዬ በድል ወብዬ መጣ አለው ወብዬ በድል የሚለውን ነበረ ብለን ዝች ጋር የጋሻሊን ማስታወቂያ እናስገባለን ን ሴም ደይ በአስራ ሰባት ብዙ ዝግጅቶች ያሉ ከተማችን ውስጥ በነገራችን ላይ አንፎርነት አልኖርም። ይሄኛው እዚህ ቶሮንቶ የደብረ የፈለገ ህይወት ፈለገ ህይወት ቅዱስ ገብርኤል ቤተክርስቲያን እዚህ ቪክቶሪያ ፓርክ ላይ ወደ ኖር ወደ ሎረንስ ከመድረሳቸው በፊት በስተቀኝ ያለ ቴን ሆርዋስ መሰለኝ አድራሻው የሚባለው ቤተክርስቲያን በጣም ደስ የሚለኝ ቤተክርስቲያን ነው። ስብስቡ ኮንግሬጌሽኑ፣ ህዝቡ፣ ወጣቶቹ በጣም ደስ ይላሉ። ኤነርጂያቸው፣ ፍቅራቸው። አንፎርችነትሊ ለሁለት ተከፍሎብን ነው። ቅዱስ ገብርኤል ቤተክርስቲያን አባቶች ብፁዕ አባታችን አቡነ ዲሜጥሮስ በዚህ አጋጣሚ ይህን ጉዳይ እንዲመለከቱት፣ እንዲዳኙት፣ እርቅ እንዲፈጥሩ ጥሪ ያቀርባለው። ያሉ አይመስለኝም ባለፈው ሳምንት አላየኋቸው ብዙ አባታችን ወደ ኢትዮጵያ ሄደው ሊሆን ይችላል። ለቅዱስ ሲኖዶስ ርክበ ካህናት ስብሰባ ወይ ጉባኤ ሜይ ሴቨንቲን ላይ ፈንድሬዚንግ አላቸው። አጋፔ ዲነር አክቹዋሊ የራት ነው። ቅዳሜ ከሰዓት ሳክቪል ላይ ሁለት ሰላሳ ሰባት ሳክቪል እዚህ ሳክቪል ኤንድ ሳክቪል ስትሪት እና ደንዳስ ላይ ነው። አክቹዋሊ ሁሉ ጊዜ ብዙ ጊዜ የሚደረግበት አዳራሽ ነው። ዴን በሀያ አራት ሜይ ሀያ አራት ቅዳሜ የኪችነር ኪዳነ ምሕረት ቤተክርስቲያን የኪችነር ኪዳነ ምሕረት ቤተክርስቲያን ሌላ ፈንድሬዚንግ አላቸው። ቅድስት ማርያም ቤተክርስቲያን ሰማኒያ አራት ታይኮስ ድራይቭ ላይ ከሰዓት በኋላ ማታ እንደውም የመድረክ መሪው እኔ ሳልሆን አልቀርም። ዶክተር ዮሐንስ ነበረ በአጋጣሚ የለም ከተማው ስለዚህ አይገኝም። መድረክ ላይ እኔ ነኝ። ምንጎባለልበት ብዬ አልፎክር መንፈሳዊ መድረክ ስለሆነ ኪችነር ኪዳነ ምህረት ቤተክርስቲያን መገራችን ላይ በጣም በጣም በጣም የሚያምር ትልቅ ግቢ ነው። ኪችነር ንድ በተለይ ለሱባኤ ለፍልሰታ ሱባኤ መግባት ከፈለጋችሁ 16ቱን ቀን ዳት ዘ ራይት ፕሌስ ለምእመናን መቆያ የሚሆን ለሱባኤ መያዣ ህንፃ ለመስራት ነው። ዲዛይኑ ምናምን ኤቭሪቲንግ አልቋል። በመጪው እሁድ አክቹዋሊ ይሄዳለሁ እዛ፣ ጠዋት እሁድ ህንፃ ሄጄ ልደታ ለመዛ እናከብራለን። በነገራችን ላይ ዛሬ ልደታ ግንቦት አንድ ነች። አመለጠኝ። ድሮ አድባር እሺ፣ ሰላም ደሩ ባይስ እወጥ ነው። ልጆቻችን እየወጡ ነው። መልካም ዊኬንድ ይሆንላችሁ። እንደ ቻው እያሉች ነው። ራይድ ተልጌረች ለካ ነብሬዎች ነው። ያው አካውንታንታችንም እየወጣ ነው። እሺ ቻው፣ መልካም። እንዴት ነው ሂሳብ ኦኬ ነው? አስተማመን ሁሉ ሰላም ነው ኦኬ። አይ ሂሳባችን በጣም ወሳኝ ነው ቢኮዝ ከላይ ላይ እየቆረጠርን ያው መሰጠት ያለበት እየሰጠን ነው። እና ጥሩ፣ በጣም ቆንጆ። እሺ፣ ቴንክ ዩ። ተማሪውም እየወጣ ነው። በሙሉ እየወጡ ነው። ይወጣሉ፣ እየወጡ ነው። በዚህ መልኩ ነው ያደግ ነው። ከሰራተኞቻችን በፊት እየገባን ከነሱ በኋላ እየወጣን ነው። አዘርዋይስ አይታደግም። በነገራችን ላይ እዚህ ሀገር እሱን ነው አንድ ምክር ወደፊት ቢዝነስ መትከፍት ሰዎች መነግራችሁ ቀድማችሁ ግቡ ዘይታችሁ ውጡ እንጂ ከስራ ባልደረቦቻችሁ ዘይታችሁ ከገባችሁ ቀድማችሁ ከወጣችሁ ማለቅ አልተገኛችሁ ዳትስ በጣም መጥፎ ኤግዛምፕል ነው ሊዲንግ ባይ ኤግዛምፕል ባይ ጉድ ኤግዛምፕል ሳይሆን ባድ ኤግዛምፕል ማለት ነው የኪችነር ኪዳነ ምህረት ቤተ ክርስቲያን ፈንድሬዚንግ ጋር አለ የምትችሉትን ሁሉ ብሎ አድርጎ ከዛ በተረፈ ነገ ጠዋት 21 ኪሎ ሜትር እሮጣለሁ ጫማ ተገዝቷል ብለን ሰ የተሻላለም ሃድሰን ቤይ እንደነገርኳችሁ እየዘጋ ነው። ቅናሽ ሐምሳ ፐርሰንት፣ ሰባ ፐርሰንት ሞፍ። ነገ ሀያ አንድ ኪሎ ሜትር ሮጣለሁ በተለይ ጓደኛዬን፣ ወንድሜን አዲሱ ቸኮልን በማሰብ ፈንድሬዝ ለማድረግ የምጨምር ነው። እዚህ ቶሮንቶ አካባቢ ያላችሁ ሰዎች ሃያም ሰላሳም፣ አስርም፣ ሃምሳም የዚህ ዊኬንድን አረቀ ቀነሳችሁ ከሰጣችሁኝ አፕሪሼት አደርጋለሁኝ። ኦፊሳችን የሚችለውን ያህል የተወሰነ አድርጓል፣ አሁንም እናደርጋለን። እንደ ዛሬ ማታ አርብ አይ ቲንክ ጄሪ እና አብነት ብሉ ናይል ይጫወታሉ። አይ ቢሊቭ ሌሎችም እንደተለመደው ዌስትም ኢስትም ሙዚቃ አለ። ሙዚቃ ለምትወዱ ሰዎች ጎራ ብላችሁ ሄዳችሁ ያቸው እንድ ከዛ በተረፈ ነገ ከነገ ወዲያ ሌሎች መረጃዎች ካሉ እናስተላልፋለን። ጠዋት መሮጥ የምትፈልጉ ሰዎች 7 ኤም ላይ ኢን ዘ ሞርኒንግ 260 ዶስ ሮድ ላይ እንገናኝ። በያላችሁበት መልካም ዊኬንድ ይሆንላችሁ።